ጉልበት ምናምን ልጠቀም ታርጌኝ እንጂ አንቺ ሴት ልጅ አይደለሽ እንዴ? ምንድነው? ሴት ሴት ልጅ አጣጣሚ ያለው ማለት ነው

እንግዲህ ሀይሚዬ ዛሬ ፈታ አድርጋናለች ሁላችንም ባይዘወይ የሰራችሁ ብራንክ በጣም ለሴቶች ትምህርት ነው ማለት ነው ተማሩበት ሴቶች መጠጥ የምትጠጡ ሴቶች